ሰላም ውድ ቤተሰቦቻችን እንደምን ሰንብታችኋል? ከሼልፍ ላይ የተሰኘው ፕሮግራማችን ተጀምሯል። ዓለም ሰገድ አበበ ነኝ። ከሼልፍ ላይ የተሰኘው ፕሮግራማችን ጥናቶች፣ ምርምሮች፣ አዳዲስ ሳይንስ ግኝቶች ላይ ትኩረት አድርጎ የሚቀርብ የቴሌቪዥን ፕሮግራም ነው። አብራችሁን ቆዩ። ዛሬ በርዕሰ ጉዳያችን የባዮፊውል ልማትን በተመለከተ እናነሳለን። የባዮፊውል ልማት በሀገራችንም ሆነ በመላ ዓለም በከፍተኛ ሁኔታ ጥናት የሚጠናበት ዘርፍ ነው። ይሄ የኢነርጂ ዘርፍ ለተሽከርካሪዎች እንዲሁም ደግሞ ለማሽነሪዎች እና ለምግብ ለማብሰል በቤት ውስጥ የሚሆን የኢነርጂ ምንጭ ነው። በዚህ ላይ ብዙ ጥናትና ምርምሮች እየተደረጉ ናቸው። ተመራማሪዎችም ተክተው እየሰሩ ናቸው። በዚህ ዙሪያ እንድናወራ ውድ ጊዜያቸውን ሰጥተው ከውሃና ኢነርጂ ሚኒስቴር ነው የመጡት አቶ ካሌብ ታደሰ የኢነርጂ ሀብት ጥናት መሪ ስራ አስፈጻሚ በተጨማሪም ደግሞ የኢነርጂ ተንታኝ ናቸው ከእሳቸው ጋር ቆይታ እናደርጋለን እንኳን ደህና መጡ አመሰግናለሁ ደስ ብሎናል ስለመጡ እኔም ደስ ብሎኛል በጣም አቶ ካሌብ እንግዲህ በውሃና ኢነርጂ ሚኒስቴር ውስጥ የኢነርጂ አናሊስት ወይም ደግሞ ተንታኝ ኑት ምን ማለት ነው ላልኩ ተንታኝ ማለት እንግዲህ የኤነርጂ አጠቃቀምን አስመልክቶ ኤነርጂ ወደ አጠቃቀም ደረጃ ከመምጣቱ በፊት ምንጩ ምንድነው፣ እንዴት ይሰራል፣ በምን ኳሊቲ ይሰራል፣ ተሰርቶ በምን ተጠቃሚ ጋር ይደርሳል፣ ተጠቃሚ ከደረሰ ደግሞ በምን አግባብ፣ በምን ኤፊሸንሲ ሊሰራ የሚችል ጥናትና ትንተና አድርገው ለዚህ ለዘረዘርኳቸው ጉዳዮች የመብት ሀሳብ የሚያቀርብ የሙያ ዘርፍ ማለት ነው። እስኪ እንደው ዛሬ ልናነሳበት እየፈለግነው ነገር አለ። ቀደም ሲል የገለስኩት ማለት ነው። ከዚህ በፊት ኢትዮጵያ ብሌንድ የተደረገ የሀይል ነው ለተሽከርካሪዎች ለምግብ ማብሰል እና ለሌላ የኢነርጂ ምንጮች የምንጠቀምባቸው የባዮፊል ውጤቶች ሰፋ ተደርገው እስከ አምስት ፐርሰንት ድረስ ተሰርተው ነበረ አሁን የት ደረሰ የሚል ጥያቄ ሊነሳ ይችላል እና የአንድ ሰሞን ጥሩ ማሳያ የሆኑ ውጤቶችም ታይተው ነበር እናንተ ቢሮ ውስጥ አሁን ጥሩ ነገር እንደሚሰራ እናውቃለን እና ምን ደረጃ ላይ ነው ያለ በትክክል እስኪ ወደዚህ ከማምጣታችን በፊት የባይፊል መነሻና አገራችን እንደው የነበረችበት እስካሁን በሂደት ያለፈባቸው ሂደቶችን እንደው ብናነሳ እንደው ወድጀዋለሁ ደስ ይለኛል። ምንድነው ባዮፊል? እንግዲህ ከትርጉሙ ባዮ ማለት ህይወት ካላቸው የሚገኝ ነዳጅ ማለት ነው። ይሁኑ ሳለ በዓለም ላይ ባዮፊል ጥቅም የተጀመረው ጥንት እንደው ሰዎች ከእንስሳትና ከአትክልት የሚገኘውን ዘይት እየጨመቁ ለማብራት መጠቀም ከጀመሩበት ጊዜ ጀምሮ ወደ ኢንዱስትሪ እስካደገበት 1897 አካባቢ ሩድቮልት ዲዝል የሚባል ሰውዬ መጀመሪያ ወደ ለተሽከርካሪ ወይም ለሞተር በሚውሉ መልኩ ይህንን ዘይት አዘጋጅቶ ለኢነርጂ አቅርቦ ነበር። ከዛን ጊዜ ጀምሮ እንግዲህ በዓለም ላይ ይሄ ባዮፊል የሚባል ነዳጅ በጣም እየተስፋፋ ከዓለም ጀምሮ በአፍሪካም ብሎም ደግሞ በእኛ ሀገር ደርሶ እንደኛ ሀገር ከ2006 ዓመተ ምህረት ጀምሮ ይህንን የልማት ዘርፍ ለሀገር አዋጭ ነው ተብሎ መንግስት ስትራቴጂ ነድፎ እየሰራበት ያለ ጉዳይ ነው። በዚሁም የተነሳ ቅድም ወዳልከው ሲመጣ ወደ ብሌንዲንግ ከ2008 ጀምሮ ኢታኖል ከናፍጣ ጋር እየተደባለቀ በመጀመሪያ አምስት ፐርሰንት ሻልም ስል ደግሞ አቅራቦቱ በደንብ ሲገኝ እስከ አስር ፐርሰንት ብሌንዲንግ ተሰርቶ ነበር። እንደውም በዚህ የተነሳ አንድ አራት ቦታ ይህንን የሚደባልቁ ፋሲሊቲዎችንም ተሰርቶ በጥሩ ሁኔታ እየተሰራ ነበር። ነገር ግን ምንድን ነው አንዳንድ ጊዜ የሱካር ፋብሪካዎቻችን የሚያመርቱት መጠን እየዋዠቀ አንዳንድም ስልም ደግሞ እየቆመ ይህ ብሌንዲንግም ልክ እንደዚሁ ሲቀርብ በጥሩ ሁኔታ ከአምስት እስከ አስር፣ ቅድም እንዳልኩ ሲጠፋም ደግሞ የሚቆምበት ሁኔታ ነበረ። በዚህ ሁኔታ እያለ በጣም ሁኔታውን ደግሞ ያከፋው ይሄ ኮቪድ ወረርሽኝ በመጣበት ሰዓት እንዳለ ለኢነርጂ ሲቀርብ የነበረው ኢታኖል ወደ ሳኒታይዘር እንደሚባለው ተለውጦ በብዛት እንደውም ብዙ መደባለቂያዎች የቆሙበት ሁኔታ በዚህ የተነሳ ነው። ያም ሲያልፍ እንግዲህ ኮቪድ ያስከተላቸው ብዙ እንትኖች ለማጋገምም ጊዜ ስለሚወስድ ፋብሪካዎቹ ተመልሶ በሙሉ አቅማቸው ወደ ምርት ገብተው በነበረው ሁኔታ ለማቅረብ አዳጋች ሁኔታ ፈጥሯል። በዛም ላይ ደግሞ በቅርብ ጊዜያችን ውስጥ ደግሞ የሰላሙ ጉዳይ እዛ አካባቢ ያለው እንዲህ አንዳንድ ፋብሪካው ባቀደው እቅድ መሰረት መስራትም አለመቻልም የጸጥታ ጉዳይ የሌላው ሁለተኛ ተግዳሮት ነው። የእናንተው ጥናት ላይ ነው ያየሁት፣ ወደ 62 ሚሊዮን ሊትር አካባቢ መመረት የተቻለበት ነበረ። ብሌንድ ሊደረግ ሬዲ የሆነ ባዮኢታኖል ማለት ነው። ትክክል። ለምሳሌ ከፍተኛ ነው። ስለዚህ የውጭ ምንዛሪን በማስቀረት ረገድ ትልቅ ነው። አዎ፣ አስቀርቷልም። በዚህ አይነት በተለይ ቅድም እንዳልኩ ሁኔታዎቹ ሲሻሻሉ እና ፋብሪካዎቹ ኢታኖሉ ማቅረብ ሲችሉ ብሌንዲንጉ እስከ አስር በሚሄድበት ጊዜ ቅድም እንዳልከው እስከ ስልሳ ሚሊዮን ብሌንዲንግ መደባለቅ ተችሎ ነበር። በዚህም የተነሳ ብዙ ሚሊዮን የውጭ ምንዛሪ ማስቀረት ተችሏል። እንደው ባዮፊል እንደውም አንድም እንደው ዓላማ ምናልባት ወደፊት እና ይሆናል በሚነሳው ውይይት ውስጥ የውጭ ምንዛሬ ለማዳ ነው። አንድም ዓላማ ከውጭ የሚገባውን ይህንን ፔትሮሊየም ለመተካት ነበረ። ሙሉ ለሙሉ ማስቀረት ባይቻልም በተወሰነ መልኩ ለመተካት ነበረ። እንግዲህ ባዮፊውልን ስንጠቀም ለተሽከርካሪዎቻችን የውጭ ምንዛሬ የሚበሉብንን የውጭ ምንዛሬ ማስቀረት አቅምን ይፈጥርልናል። ነገር ግን አንዳንድ ጥርጥሮች ሊኖሩ ይችላሉ። ምን ያህል ብዙ ሰው ያው ፔትሮሌም ምርትን ስለለመደ ይሄኛው ምን ያህል ኤፊሽንት ነው የሚል ጥያቄ ሊነሳ ይችላል። ከኳሊቲ አንፃር ልናነሳ እንችላለን እና የሌሎችንም ዓለማት ተሞክሮ አያይዘን እነሱ በእንደዚህ ስለሰሩት የኛ ሀገር ደግሞ ይሄ አይነት ኮንቴክስት ስላለው ብሎ መግለጽ የሚቻልበት አቅም አለ ወይ በትክክል በዓለም ለምሳሌ ብራዚልን ብንወስድ መቶ ፐርሰንት በአልኮል ብቻ የሚሰሩ መኪኖችን አምርታ ሙሉ በሙሉ ከአልኮል ለትራንስፖርት ሴክተር ትጠቀማለች። ወደኛ ሀገር ስንመጣ አሁን ያለውን ኢንጂን ምንም ሞዲፊኬሽን ሳስፈልግ፣ መቀየር ሳስፈልግ እስከ አስር ፐርሰንት መጠቀም ይቻላል። አስር ፐርሰንት እያቀላቀልን ማለት ነው። ሌላ ደግሞ ከአስር ፐርሰንት እንዳልኩ እስከ መቶ ድረስ መሄድ ይቻላል። ግን እንደየ የቅይጥ መጠን የኢንጂን ሞዲፊኬሽን ሊያስፈልግ ይችላል። ያ ደግሞ በተጨማሪ ሌላ ወይ ከውጭ ማስገባት ወይ ደግሞ እዚህ ሞዲፊኬሽኑ ሌላ ኢንቨስትሜንት ስለሚጠይቅ እኛ እንደ ሀገር የተያዘው ስትራቴጂ ምንም ሞተር ቅያሬ ሳስፈልግ ከአምስት የጀመርነውን እስከ አስር አጠናክረን ብንቀጥል አስር ፐርሰንት አሁን ከሚወጣው ለነዳጅ ከሚወጣው ማስቀረት ማለት በጣም ቀላል ነገር፣ እንደ ሀገር ትልቅ ትርጉም አለው። መጀመሪያ ይህን ለማሳካት ነው። ሁለተኛው ነገር ባዮፊል የምንጠቀመው ለንጹህ ማብሰያ ማብሰያ፣ እንደምናውቀው በተለይ የገጠር ህብረተሰባችን ማብሰያን አስመልክቶ እየተጠቀመ ያለው እጅግ ኢነርጂ አባካኝ እጅግ ለጤና ተጋላጭ የሆነ ምድጃ ነው እየተጠቀመ ያለው። ኢታኖል ይህንን ለመተካት ትልቅ በፕሮግራምም አሁን እየሰራን ባለው ባለነው ሮድማፕም ትልቅ ኢንተርቬንሽን ኤሪያ ብለን ነው የምንወስደው፣ በተለይ ለኩኪንግ ለማብሰያ ለገጠር ህብረተሰባችን ቴክኖሎጂውም ደግሞ ማቹር ነው። ቅድም ለመግለጽ እንደተሞክሩ ኢታኖሉ እዚሁ ሀገር ውስጥ የሚሰራ ሪሶርስ ስለሆነ እነዚህም ሁለት ነገር አገናኝተን አሁን ካለብን የማብሰያ ችግር በተለይ የገጠር ህብረተሰባችን የማብሰያ ችግር ይፈታል ተብሎ ይጠበቃል። ሶስተኛ አቪዬሽን ለምሳሌ ለአየር መንገድ ለአውሮፕላን ነዳጅ ከዚሁ ከባዮፊል ነው የሚሰራው። ሰስቴነብል አቪዬሽን ፊውል ይባላል። ትልቅ የዓለምን ትኩረት የሳበ የነዳጅ ክፍል ነው። ኢንፎርሜሽን ይኖራችሁ አላውቅም። ምናልባት ከሀያ ሀያ ሰባት በኋላ በዓለም ላይ የሚበሩት አውሮፕላኖች ወይም አቪዬሽን ኢንዱስትሪ የተወሰነውን ይሄ ሰስቴነብል ፊውል አቪዬሽን ካልቀላቀለ መብረር እንደማይቻል ሁሉ ህግ ህጎች እየተዘጋጁ ነው። ወይ አገር ውስጥ መቀላቀል አለበት፣ ወይ መግዛት አለበት። ስለዚህ የኢትዮጵያን አየር መንገድንም ያህል ኢንተርናሽናል ኤርፖርትን ተሸክመን እንግዲህ ማሰብ እንዳለብን ያሳያል። በጣም በትክክል ምንም እንደው ጥያቄ የሌለው ጉዳይ ነው። አንድም እኛን ስትራቴጂ አይተው እንደሆነ ለማብሰያ ለትራንስፖርት መጠቀማችን እንዳለ ሆኖ እንደ ሀገር አየር መንገዳችን ካለው ዝና ከሚሰጠው ሰፊ አገልግሎት እሱን እየተጋረጠበት ያለውን አደጋ ለማስቀራት እንደ እንደ ትልቅ ነገር እንደ አንኳር ነገር በስትራቴጂም ላይ የተጠቀሰው በፖሊሲያችን ላይ የተጠቀሰው ይሄ ሰስቴነብል ፊውል አቪዬሽን የሚባል ነዳጅ ስለሆነ ይህንን በትኩረት አየር መንገዱ እኛም እየሰራንበት ነው። ስለዚህ እናንተ ትልቁን ኃላፊነት ትወስዳላችሁ። አየር መንገዱ ደግሞ በጣም በከፍተኛ ሁኔታ ማሰብ እንዳለበት እንግዲህ የዓለም አቀፍ ተጽዕኖም ከፍተኛ ነው። ወደ እንግዲህ 2027 ላይ ያሉ መረጃዎች ወደ ኢሮፕ መብረር አይችልም የሚል ከዛ በኋላ ደግሞ ወደ ተለያዩ ዓለማት። ምክንያቱም ከፍተኛ የሆነ የአየር ብክለት የማስከተል ከሚያስከትሉ ዘርፎች አንዱ የኤርፖርት አገልግሎት ነው። ስለዚህ ያንን በከፍተኛ ሁኔታ መቀነስ አለበት። ምክንያቱም የምድራችንን አየር ሁኔታ ለመጠበቅ ከሚል ነው። እንግዲህ ይሄ ነገር የሚሰራውና ከነሱ ጋር የምትሰሩት ስራ አለ። በእርግጥ መስራት እንዳለብን ይሰማናል። ብዙ አጋጣሚ መናገር ይቻላል። እስካሁን ምን ግን ምንድነው ስትራቴጂውን በመቅረጽ ዙሪያ አንዳንድ ነገር ደግሞ እንዴት ነው ምንድን ነው መንግስት ማገዝ ያለበት በሚለው፣ በተለይ ከአቪዬሽን ከአየር መንገድ ሳይሆን ከአቪዬሽን ጋር ተቀራርብን እየሰራ ነው። እንደውም ባለሙያ ሁሉ መድበን መደበኛ የሆነ ስራ ከነሱ ጋር እየሰራን ነው ያለ ነው። በትክክል በቅርበት እየሰራ ነው። ብዙ እቅዶች አሉ በጋራ አቅደን ራሱ በባለሙያውም ደረጃ እንደውም በሃየር ኦፊሻል አሁን ያንን ኮሚቴ ሰብሳቢ የኛ የኢነርጂ ዘርፍ ሚኒስትር ዴኤታ ክቡር ዶክተር ሱልጣን ወሊ እና የትራንስፖርትና ሎጂስቲክ ሚኒስቴር ኮር ሚኒስቴር ዴታ ናቸው። ኮሚቴውን የስቲሪንግ ኮሚቴውን የሚመሩት እስከዚህ ድረስ በበላይ ኃላፊ ድረስ ሁሉ ትኩረት ተሰጥቶት በበላይ ኃላፊዎች የሚከታተሉት ስራ ነው ጉዳይ ነው። ስለዚህ ብዙ ጥናት ይፈልጋል። ጥናቱ ደግሞ ምድር ላይሆን ወርዶ አፕላይ መደረግ አለበት። ይሄ የባዮፊውል ልማት ጉዳይ የሞትና የሽረት ጉዳይ እንደሆነ ነው አሁን ከሚነሳው ሀሳብ ነው። ሁኔታዎች እንደዛ ነው የሚያሳዩት። የእኛም መንግስት ኮሚትሜንት ወስዶ እውነት ይህን ነገር እንደው አዋጭ ነው እሰራበታለሁ ብሎ ስትራቴጂ ነድፎ በትኩረት እየሰራ ያለበት ጉዳይ ነው። በጣም የመንግስት ከፍተኛ ቁርጠኛ ነው ይህንን ልማት ለማካሄድ። ኢንፍራስትራክቸሩ ምን ያህል ለዚህ ነገር ምቹ ነው፣ እንደገና ደግሞ ግባቶችን ይፈልጋል። እንደ ጃትሮፍ አይነት ተክሎችንም መጠቀም የሚፈልግበት አጋጣሚ አለ። ስለዚህ ኢንቨስትመንቱ ሰፊ ነው። ምን ታይቷል ከዚህ አንጻር አሁን እዚህ ዙሪያ ሶስት ነገሮች ያስፈልጉታል። አንደኛ ፊድ ስቶክ እንደምናልከው ግብአቱ ምንድን ነው፣ ለዚህ ለባዮፊል ግብአቱ ምንድን ነው የሚለው ጥያቄ መመለስ አለበት። በዚህ የተነሳ ከዚህ በፊት 2007 የተዘጋጀው ስትራቴጂ ለአይተው እንደሆነ ለግብአቱ የተወሰኑ ተክሎችን ያስቀምጠው፣ ጃትሮቫ፣ ጉሎና፣ ሰፍላወር የሚባል አሁን በዓለም ላይ ያለውን የባዮ ፍላጎት አይመልስም በሚል አዲሱ ስትራቴጂ ለማዘጋጀት ያስፈለገበት ምክንያት አንዱ ይሄ ነው። ስለዚህ ለባዮፊል የሚሆን ግብዓት ማዘጋጀት አንድ ነገር፣ ሁለተኛው ነገር ይህን የተዘጋጀውን ግብዓት ወደ ምርት ወደ መጠቀሚያ የሚቀይር ቴክኖሎጂ ያስፈልጋል፣ ፋብሪካ ያስፈልጋል። ማሽነሮች ያስፈልጉታል። በዚህ ዙሪያ እንደኛ ሀገር በላርጅ ስኬል የተሞከረ የባዮፊውል ፕሮሰሲንግ ማሽን የለም። ያለው በባዮ ኢታኖል ፍንጫ እና መተሃራ ላይ ዲስትለሪዎች አሉ። በአመት በሚሊየን ባዮዲዝል ባዮኢታኖልን የሚያመርቱ የባዮ ዲዝል ግን እስካሁን በሙከራ ላይ ነው። በዓለም ደረጃ ግን አለ፣ ማምረት ይቻላል። ሶስተኛው ነገር ይህ የተመረተውን ነዳጅ መጠቀም መቻል ነው። የሚጠቀም ለምሳሌ ቅድም እንዳልኩ ብሌንዲንግ ፋሲሊቲዎችን ማዘጋጀት። አሁን እኛ በኛ ሀገር እስካሁን አራት ብሌንዲንግ ፋሲሊቲዎች አሉ። አንዱ አዲስ አበባ ውስጥ፣ ሌላው ሱሉልታ፣ ሁለት ደግሞ ዱከም አሉ ቅድም የጠቀስኩትን ብሌንድንኮችን ሲሰሩ የነበሩ ሁለተኛው በዚህ በተጨማሪ ከዚህ በተጨማሪ ደግሞ እንትኖቹን ማን ነው የሚጠቀሙ መኪናዎችን፣ የግንዛቤ ስራ ተሰርተው ሰዎች ቅድም ያልከውን ጥርጣሬ እንዳያነሱ በሞተር ላይ ምንም ችግር የማያስከትል ስለመሆኑ የግንዛቤ ስራ ተሰርተው ሰዎች ለመካኖቻቸው እንዲጠቀሙ የግንዛቤ ስራ መስራት ነው። እነዚህ ነገሮች እንደከተማሉ የማብሰያው ጉዳይ ቅድም እንዳልኩ ነው። ይህንን ልማት ማልማት ይቻላል፣ መጠቀም ይቻላል። አገሪቷም ከዚህ ተጠቃሚ መሆን ትችላለች። ስለዚህ ሰፊ ኢንቨስትመንት የሚፈልግ ዘርፍ ሆኖ ብዙዎች በቀላሉ ማምረት የሚችሉት ቤታቸውም በኮቴጅ በሆነ ኢንዱስትሪ መስራትና ማምረትና ወደ ጥቅም ማምጣትና አንድ ቦታ ማከማቸት የሚቻልበት አቅም አለ ማለት ነው። ትኩረት ከተሰጠ ይቻላል። ከዚህ በፊት በተለይ የታኖሪን አስመልክቶ ሞክረን ነበር። በጎጆ ኢንዱስትሪ የሚባለው አዲስ አበባ ውስጥም ገጠርም የተወሰነ ቦታ ተሞክሮ ነበረ። እንዳልኩ ምንድን ነው ይህ ነገር ከዋናው ሰፕላይ ጋር ግንኙነት ስላለው ዋናው የአልኮል አቅራቢዎቹ ሲቀዘቅዙ እነዚህም እየቀዘቀዙ የሚሄድበት ሁኔታ ስለነበረ ሙከራ ቢኖርም ይሄ ትርጉም ባለው መልኩ የተሰራ ስራ አልነበረም። ግን ለወደፊቱ እቅድም አለ ደግሞ አገራችንም ተጠቃሚ የሚያደርግ በዚህ በጎጆ ኢንዱስትሪም ደረጃ የሚሰራው ስራ

ውድ ቤተሰቦቻችን ከሼልፍ ላይ የተሰኘው ፕሮግራማችን እንግዳ አቶ ካሌብ ታደሰ ናቸው። ከውሃና ኢነርጂ ሚኒስቴር ነው የመጡት። ከፍተኛ ተመራማሪ ናቸው። በተጨማሪም ደግሞ የኢነርጂ ተንታኝ ናቸው። በዚህ ዙሪያ ነው እንግዲህ ሀሳብ እያነሳንና እየተወያየን ያለ ነው። በዋናነት ደግሞ የባዮፊውልን ልማት በተመለከተ ነው። እንግዲህ ሀገራችን ይሄ ዘርፍ እጅግ በጣም ያስፈልጋታል። ከፍተኛ ክፍተት አለባት። ብዙ የውጭ ምንዛሬ ለተለያዩ ዘርፎች እያወጣች ነው። ስለዚህ በሀገር ውስጥ ማስቀረት የምንችላቸውን ውስጥ አንዱ ደግሞ ባዮፊውል በዚሁ ሀገር ላይ ባለን ተረፈ ምርቶች ተጠቅመን መልሰን ደግሞ ወደ ጥቅም መቀየር እንደምንችል የሚያሳየውን ጥናት በተመለከተ ነው እንግዲህ ሀሳብ እየሰጡን ያለ ነው። ኢንቨስትመንት ላይ ያሉ ሰዎች ይሄ አንዱ የስራ ዘርፍ ሆኖ ምርታማ ቢዝነስ መሆን እንደሚችልም ያመላክታል። እንግዲህ ከዚህ ሀሳብ ስንነሳ ብዙ የስራ ዕድልም ይፈጥራል። በትክክል እንዴት አያችሁት እናንተ? እንዳልከው ይሄ ልማት መንግስት ባቀደው ልክና ሁኔታዎቹ ፈቅደው ልማቱ ቢቀጥል ኖሮ ብዙ የስራ እድል መፍጠር የሚችል ሴክተር ነው። ባዮፊል ወደ ልማት ሲመጣ አንዱ ታሳቢ የተደረገው የውጭ ምንዛሪን ከመተካት በተጨማሪ የስራ እድል ይፈጥራል ተብሎ ነው። በዚህ አይነት ከ2006 ጀምረው ወደዚህ ስራ ሲገባ ብዙ የስራ እድል በክልሎችም በፌዴራልም ደረጃ በተለይ ግዛዊ የስራ እድልን ይፈጥሯል በተለይ ጃትሮቫዎች ክልሎች ላይ በብዛት ተተክለው ነበር። ያ የሚተከለው ጃትሮቫ ችግኝ ከማፍላት ጀምሮ ብዙ የስራ እድልን አስገኝቶ ነበረ። ልማቱ የሚቀጥልና አሁን በታሰበው በተለይ ይሄ ለውጥ ከመጣ በኋላ ኤነርጂ አካባቢ ያለውን ሪፎርም ተጠቅሞ መንግስት ባቀደው እቅድ መሰረት የሚሄድ ከሆነ ትልቅ የስራ እድል የሚፈጥረው ሴክተር አሁን፣ እንደ መንግስት፣ እንደ ውሃና ኢነርጂ ሚኒስቴር ያለን ስትራቴጂ ባይፊል ለመጠቀም ለሶስት ዋና ዋና ጉዳዮች ስትራቴጂ ነድፎ እየተንቀሳቀሰ ነው። ሚኒስቴር መስሪያ ቤቱ አንደኛው ቅድም እንዳልኩ የንጹህ ማብሰያ የንጹህ ማብሰያ እጅግ በጣም በሚዘገንን ሁኔታ የሚገርም ነገር እንደውም ዳታውን ስታየው ከመቶ ሀያ ሚሊየን ህዝብ ከአስር ሚሊየን ያላነሰ ህዝብ ነው ንጹህ ማብሰያ አግኝተው ጤንነቱ ተጠብቆ አንድ ሰው ማብሰል ባለበት ስታንዳርድ እያዘጋጃል። ይሄ በጣም እጅግ አሳዛኝ ነው። ይህንን ሪቨርስ ለማድረግ ለዚህ መፍትሄ ይሆናል ያግዛል ተብሎ አንዱ እንደ ስትራቴጂ የተቀመጠው በኢታኖል የሚሰራ ምድጃ ለህብረተሰቡ ማቅረብ ነው፣ አንድ ነው። ሁለተኛው ነገር እጅግ በጣም አሳሳቢ የሃርድ ከረንሲ ያለብን ችግር ማንኛውም ኢትዮጵያ ይረዳል። ከሰማንያ በላይ ከሰማንያ ፐርሰንት በላይ የሆነ ወደ ውጭ የምንልካቸው እቃዎች ሰማንያ ፐርሰንቱን የሚበላው ነዳጅ ነው። ነላይ ናይ ነው የሚያውለው መንግስት። ይሄ እጅግ በጣም በጣም ማንም ዜጋ ሊያስብበትና እውነት እንደው የሚገባ ጉዳይ ነው። እንግዲህ መንግስት ለተለያየ ነገር እቺ ሀያ ፐርሰንት የሚተሰርፈው ነው ለብዙ ነገር፣ ለማዳበሪያ፣ ለጤና እየሸራረፈ በጭንቀት ስራ ላይ እያዋለ ያለው ሁለተኛው ስትራቴጂያችን ይህንን በውጭ ምንዛሪ የሚመጣውን ነዳጅ ከተቻለ በሙሉ ካልሆነ ደግሞ በከፍል ለመተካት ስትራቴጂ ነድፎ እየሰራ ነው። ሶስተኛው ነገር አቪዬሽንን አስመልክቶ ቅድም ለመግለጽ እንደሞከርኩ አየር መንገዳችን ከሚሰጠው አገልግሎትና ካለው ዝና እንደው በአፍሪካ ደረጃ አለ የሚባለው እሱ ነው። ሌላ የሚጠቀስ አቪዬሽን አታገኝም። ይሄንን የሚመጥን ይሄንን አገልግሎቱንና ዝናውን ማስቀጠል የሚችል የኤነርጂ ምንጭ ማቅረብ ይግድላል። የኤነርጂ ምንጭ ቀርቦለት ዓለም አቀፍ ተወዳዳሪውን በዚህ መልኩ ማስቀጠል የማይችል ከሆነ ድርጅቱ ብቻ ሳይሆን አገር ነው የምትጎደው። ስለዚህ ሶስተኛው እቅዳችን ለአቪየሽን በሚመች መልኩ አቪየሽንን ወደፊት ሊደርስበት ወይም እንደ ተግዳሮት ነው ማለት ይቻላል። ከዛ ተግዳሮት በሚድንበት ሁኔታ አቪየሽንን አስመልክቶ በሶስተኛ ደረጃ ስትራቴጂ ነድፈን እየሰራ ነው። አዲሱ ስትራቴጂ ነው። ይህንን ለመመለስ የተዘጋጀ ነው። እነዚህ ሶስት አንኳር ባዮፊልን አስመልክቶ መንግስት እየሰራ ያለው ይህንን። እንደው ልጨርሳልኩና ግን እንደ አንድ ጥያቄ ባነሳ አያይዤ ሰማንያ ከመቶ በላይ የውጭ ምንዛሪ የምናስገባውን ለነዳጅ እያዋልን እንደ ሀገርን ለመቀጠል በጣም አስቸጋሪ ነው። ስለዚህ ቢግ ክፍተት ትልቅ ክፍተት አለ ብዬ አምናለው እና አሁን በዚህ ላይ ኢንቨስትመንት ላይ ያሉ ሰዎች ወደ እናንተ ተቋም ቢመጡ ምን ያህል አጋዥነት አለ? ምን ያህል ተነሳሽነት አለ? የሚል ጥያቄ ምናልባት ተመልካቾች ሊያስቡ ስለሚችሉ ምን ክሉ ሰጥተው እንወጣለን ከውይይታችን። አሁን ምንድን ነው ይህንን ሊያሳልጥ የሚችል የህግ ማዕቀፍ እያዘጋጀ ነው ትልቁ ነገር ለአንድ ኢንቨስትሜንት መነሻው የፋይናንስ ክፍሉ እንዳለ ሆነው ያንን የሚመጣውን ፋይናንስ በትክክል ማስተናገድ የሚችል የህግ ማዕቀፎች ሲኖሩ፣ በዚህ የተነሳ እንደ ሚኒስቴር መስሪያ ቤት ባዮፊልን አስመልክቶ ፖሊሲ ውስጥ በደንብ ተቀምጠዋል። ፖሊሲ አለ፣ ባዮፊልን የሚያበረታታ ፖሊሲ አለ። ሁለተኛ ነገር ከፖሊሲ ደግሞ በፖሊሲ የተቀመጠው ወደ መሬት መውረድ የሚችልበት እቅድ ወይም ስትራቴጂ የሚባል ነገር አለ። ይህ እቅድ አዲሱ ባለፈው ዓመት ውስጥ ነው ያጠናቀቅ ነው ከ2024 እስከ 2030 አጠቃላይ የኤነርጂ ስትራቴጂ ይባላል። እዛ ውስጥ በደንብ ባይፊልን የሚያበረታታ በባይፊል በኩል የሚመጣውን ኢንቨስትሜንት የሚያበረታታ ስትራቴጂ ተዘጋጅተዋል። ይሄም ራሱ በቂ አይደለም ተብሎ ደግሞ ባዮፊል በተለይ አሁን ቅድም ከጠቀስኩት ሶስት አንኳር ነጥቦች የተነሳ ለብቻ ስትራቴጂ ያስፈልገል፣ የባዮፊል ስትራቴጂ ያስፈልጋል ተብሎ የባዮፊል ስትራቴጂ ለብቻ ተዘጋጅተዋል። ኢንቨስትሜንትን የሚያበረታታ ለኢንቨስተሮች ጥሩ እድል የሚፈጥር ጥሩ መደላደል የሚፈጥር የህግ ማዕቀፍ ከፖሊሲ ጀምሮ እስከ እታችኛው ስትራቴጂ ድረስ የተዘጋጀ ስለሆነ ማንኛውም የሀገር ውስጥ ሆኑ የውጭ ባዮፊል ላይ ኢንቨስት ማድረግ የሚችል የትኛውን ፍላጎት ያለው አካል ቢመጣም አሁን መስተናገድ የሚችልበት ደረጃ ላይ ነው ያለው። ጥሩ ዝግጅት አለ። ጥሩ ዝግጅት እያደረገ በጣም አመሰግናለሁ። እንግዲህ ውድ ቤተሰቦቻችን ባዮፊውልን በተመለከተ ለሰላሳ ደቂቃ ነው በዚህ ጉዳይ ላይ ያወራ ነው እጅግ በጣም ሰፊ ሀሳብ ያለው ሰፊ ጥናት የተደረገበት ሰፊ ጥቅም ያለው ዘርፍ ነው። እንግዲህ ባዮፊውል ላይ የተሰሩ ሀሳቦች እና የተጠኑ ጥናቶችን በተመለከተ በዚህ በሰላሳ ደቂቃ አውርተን እናጠናቀቀው አልነበረም፣ ግን ካለን ሰዓት አንጻር ውይይታችንን በዚህ ማጠናቀቅ ግድ ብሎናል። ከውሃና ኢነርጂ ሚኒስቴር አቶ ካሌብ ታደሰ እዚህ ስቱዲዮያችን ውድ ጊዜያቸውን ሰጥተው መጥተው ይህን ውይይት እንድናደርግ ስለፈቀዱ በጣም አድርገን እናመሰግናለን። እናንተም አብራችሁን ስለነበራችሁ ውድ ጊዜያችሁን ሰታችሁ ስለተከታተላችሁን ከልብ አድርገን እናመሰግናለን። ሳምንት በሌላ ምርምርና ተመራማሪ እንዲሁም ደግሞ ሳይንሳዊ ሀሳብ ዙሪያ እንገናኛለን። እስከዛው መልካም ሳምንት ይሁንላችሁ።